እንግዲህ አጠቃላይ ስለ ኮሪደሩ ለማሳታከል እዚህ አካባቢ የምናየው በጣም ሻንቲ የነበረ ሰፈር ነው። ከ1600 ቤቶች፣ ሸራ ቤቶች፣ ሱቆች ላሜራ የሆኑ በጣም ሻንቲ የነበረበት ሰፈር ነው። ከህዝቡ ጋር በማነጋገር ሴት ባክ እንዲጠብቁ ና ስታንደርድ የከተማውን ፕላን የማስጠበቅ ስራ ነው፣ እንደ ክፍለ ከተማ የሰራ ነው። እንግዲህ ቦሌ ክፍለ ከተማ የዓለም መግቢያ የአፍሪካ መግቢያ የሀገራችንም መግቢያ በር እንደመሆኗ መጠን በሁሉም በሚባል ደረጃ ዴ በኮሪደሩ ትልቅ ተጠቃሚ ሆናለች ማለት ይቻላል። በኢኮኖሚውም በማህበራዊውም በፖለቲካውም ትልቅ አስተዋጽኦ ያለው በተለይ በኢኮኖሚው ትልቅ አስተዋጽኦ ያለው ገጽታችንንም ጭምር የጨመረ በኢኮኖሚው ብዙ ስራ ፈላጊዎችን ወደ ስራ እያስገባንበት ኮሪደር ነው ማለት ይቻላል። እንግዲህ አጠቃላይ እዚህ ኮሪደር ላይ ወደ 872 የሚሆኑ ሱቆች አሉት፣ ደረጃቸውን የጠበቁ ስታንደርዳቸውን ትናንትና የነበሩትና ዛሬ ላይ ስናየው በጣም ደስ የሚል ህዝቡ በራሱ ተነሳሽነት እችላለሁ በሚለው መንፈስ በክብር ጠቅላይ ሚኒስቴራችን ሀሳብ በንጭነት ወደ ታች የወረደውን በክብርት ከንቲባችን በየደረጃ ያለ ኮሪደሮች እየተመሩ በከተማ አስተዳደሩ እየተመሩ ያሉትን ታሳቢ አድርጎ ውጤቶችንም እያየ ስለሆነ እኔም የበኩሌን አስተዋጽኦ መወጣት መቻል አለብን። የሚለውን ተግባራዊ ያደረገበት አግባብ አለ። እንግዲህ ስናየው ህንጻዎች፣ ሆቴሎች ወደ 26 የሚሆኑ ሆቴሎች አሉ። ወደ ፕላዛዎች አሉት። ታክሲ ቤዎች አሉት። አውቶቢስ መውረጃ ቦታዎች አሉት። የተለያዩ ነገሮች አሚኒቲዎችን ጭምር ያካተተ ትናንትና የነበረው ነገርና ዛሬ ላይ ስና የምናየው ነገር ነው። እንግዲህ ለቦሌ ትልቅ ገጸ በረከት ነው ማለት ይቻላል። ትልቅ አንደኛ፣ የክፍለ ከተማችንን ገጽታ በይበልጥ በተሻለ ከፍ ያደረገ ትልቅ ኮሪደር ነው። ሁለተኛ ለቱሪዝሙ ጭምር የዓለም መግቢያ የአፍሪካ መግቢያ እንደ መሆኑ አመንጠም በእያንዳንዱ ቦታዎች ላይ ኮኔክቲቪቲ ጭምር ተፈጥሯል። ይሄ ትልቅ እድገት ነው ማለት ይቻላል። ለዚህ እንደ ቦሌ ክፍለ ከተማ በመጀመሪያ ዙርም በሁለተኛ ዙርም ሁሉም በር በሚባል ደረጃ በከተማ አስተዳደሩ በጀት እያንዳንዱ ስራዎች ትልልቅ ስራዎች እየተሰሩ ነው ያሉት። እንደ ከተማ እየተሰሩ ያሉ ስራዎች አሉ አመርቂ የሆኑ ተስፋ የሚሰጡ በእያንዳንዱ ኮሪደር ላይ እየተሰሩ ያሉት ስራ። እንደ ቦሌም ደግሞ ይህን እድል አግኝተን እዚህ ውስጥ መግመጋታችን ህዝቡን በጣም ደስተኛ ነው። አብዛኛውን ህዝብ ከዚህ ላይ አላነሳ ነው ራሱ እዛው በዛው ላይ የማድረግ ስራ ነው የሰራ ነው። ጥቂት ሰዎች ናቸው ከዚህ የተነሱት፣ በተለይም ተጨማሪ አሚኒቲ የሚያስፈልገን ቦታ ላይ ካልሆነ በስተቀር አብዛኛውን በሚባል ደረጃ ያልተነሱበት አግባብ አለ ስናየው በጣም ህዝቡም ደስተኛ ነው። በጣም ደስተኛ ነው። መብራት ያሌለበት ሻንቲ የነበረ ጨለማ የነበረ ስርቆት የበዛበት ሰፈር ስጋት የነበረበት ሰፈር አካባቢ ነበረ ማለት ይቻላል። ዛሬ ግን ውበቱን አይታችኋል። መንገዱ ሁሉ ሰፍቷል። ስታንደርድ የሚባሉ ነገሮች ሁሉ እዚህ ውስጥ የጠበቁበትና ደረጃውን የጠበቀ ስራ ነው የተሰራው የሚለውን ነገር ለማንሳት አክል ነው። የህዝቡ ተሳትፎ በጣም ደስ የሚል ነው። የኔ ነው የሚል ባለቤትነት ስሜትም ጭምር ነው ያላቸው። ደስተኛ ናቸው። እንግዲህ ከ872 ሱቆች በላይ የመንግስት በጀት ተካቶበት አይደለም የተሰራ፣ እራሳቸው እዛው በራሳቸው ነው የሰሩት፣ ደረጃቸውን አስጠብቀው እነሱም ንግዳቸውን በይበልጥ በተሻለ አዘምነውታል። ይህ ኮሪደር ደግሞ ሌሊትም ጭምር የሚሰራ ኮሪደር ነው፣ 24 ሰዓት የሚሰራ ኮሪደር ነው። ስለዚህ ከኢኮኖሚም ጭምር ትልቅ አስተዋጽኦ አለው የምንለው ደረጃውን የጠበቀ ስራ ስንሰራ በይበልጥ በተሻለ አንደኛ ግብይታችንም የተሻለ እየዘመነ ሌሊትም ጭምር እንድናካትት የተደረገበት አግባብ ስለሆነ በጣም ደስተኞች ናቸው። በህንፃ እድሳት፣ በእያንዳንዱ በግሪነሪ ስራ፣ በተለያዩ እዚህ ውስጥ በተሰሩ አሚኒቲዎችም ጭምር ተሳትፎ አድርጎ የሰራበት የኔ ነው የሚል ባለቤትነት ስሜት በሚሰማው መንገድ ለትውልድ የተሻለች ሀገር ለማስተላለፍ ሀገራችን ትላልቅ ስኬታማ ሆነው ስራዎች እየሰራች ነው ያለችው። ከተማችን ትላልቅ ስራዎች እየሰራች ነው ያለችው። እኔ የበኩሌን አስተዋጽኦ መወጣት አለብኝ የሚል የባለቤትነት ስሜት ነው እነሱ ጋር ያየ ነው።